አሁን ደግሞ ይህ ከሀገር ውስጥና ከውጭ ያገኘናቸውን ዜናዎች የምንሰማበት ሰዓት ላይ ነው። በቅድሚያም የሀገር ውስጥ ዜናዎችን እናስቀድማለን። ከመጪው የህዳር ወር ጀምሮ በአዲስ አበባ ከተማ የቀኑ ዝቅተኛ የሙቀት መጠን ሊመዘገብ እንደሚችል የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታውቋል። አዲስ አበባ ከተማን ጨምሮ በምስራቅ አማራ፣ በምስራቅ ኦሮሚያ አካባቢዎች ከመጪው ህዳር ወር ጀምሮ ከ10 ዲግሪ ሴልሽየስ በታች የሆነ ሙቀትን ሊያስተናግዱ እንደሚችሉ በኢንስቲትዩቱ የትንበያ ዘርፍ ምክትል ዋና ዳይሬክተር አሳምነው ተሾመ ተናግረዋል። በዚህ ወቅትም በከተማዋ አልፎ አልፎ ወቅቱን ያልጠበቀ ዝናብ ሊከሰት እንደሚችልም ምክትል ዋና ዳይሬክተሩ አንስተዋል። ዶክተር አሳምነው አክለውም ከሳይቤሪያው በመነሳት ወደ ኢትዮጵያ የሚነፍሰው ደረቅና ቀዝቃዛማ የአየር ሁኔታ የሚጠናከር በመሆኑ በተለይም ከባህር ዳር ከህዳር ወርድ መጀመሪያ ሳምንት ጀምሮ ከእለት ወደ እለት የተለያየ መጠን ያለው ቅዝቃዜ ሊከሰት ይችላል ሲሉም አስገንዝበዋል። በቅዝቃዜው ሊከሰቱ የሚችሉ የጤና እክሎችን ለመከላከል ያስችል ዘንድ ማህበረሰቡ ከወዲሁ ጥንቃቄ ሊያደርግ እንደሚገባም አሳስበዋል። በአጠቃላይ ከተማዋ የበጋውን ወራት ደረቅ ፀሐያማና ነፋሻማ የአየር ሁኔታ እንደምታስተናግድ ጠቁሟል። በሌላ በኩል በሚቀጥለው የበጋ ወራት ለአብዛኞቹ የደቡብ አጋማሽ የአገሪቱ አካባቢዎች ሁለተኛ የዝናብ ወቅት እንደሚሆንም ዋና ዳይሬክተሩ አንስተዋል። የማር ምርትን የጥራት ፍተሻ ሙሉ በሙሉ በሀገር ውስጥ ማካሄድ የሚያስችል አቅም እየተፈጠረ መሆኑን የኢትዮጵያ የተስማሚነት ምዘና ድርጅት አስታወቀ። ድርጅቱ ፍተሻውን ሙሉ በሙሉ በሀገር ውስጥ አቅም ለማካሄድ ከተባበሩት መንግስታት የኢንዱስትሪ ልማት ድርጅት የዓለም አቀፍ ገበያ ተደራሽነት መርሃ ግብር ጋር በመተባበር እየሰራ መሆኑን ገልጿል። በኢትዮጵያ ከፍተኛ የማር ምርት አቅም ቢኖርም በሚፈለገው ልክ የውጭ ምንዛሬ እየተገኘበት አለመሆኑ የተገለጸ ሲሆን ለዚህም ደግሞ የማር ጥራት ጉዳይ አንዱና ዋነኛው ነው ተብሏል። የኢትዮጵያ የተስማሚነት ምዘና ድርጅት የፍተሻ ዘርፍ ምክትል ዋና ዳይሬክተር ምትኩ ደሪባ እንደገለጹት የማር ምርት ጥራትን ለማስጠበቅ የጸረ ተባይ ቅሪት ፍተሻ አገልግሎት ሙሉ በሙሉ በሀገር ውስጥ አቅም ለማካሄድ ዝግጅት እየተጠናቀቀ ነው ሲሉም ገልጸዋል። ለዚህም ከተባበሩት መንግስታት የኢንዱስትሪ ልማት ድርጅት ጋር በመተባበር እየሰራ መሆኑን ገልጸው ለፍተሻ የሚያስፈልጉ መሳሪያዎች ዝግጁ መደረጋቸውንም አብራርተዋል። ፍተሻውን ለማከናወን ክህሎት ያለው ባለሙያ ያስፈልጋል ያሉት ምክትል ዋና ዳይሬክተሩ አሁን ላይ ከውጭ በመጣ አሰልጣኝ ባለሙያዎች የአቅም ግንባታ ስልጠና እየተሰጠ ነው ብለዋል። ከዚህ ቀደም በማር ላይ የሚገኘውን የጸረ ተባይ ቅሪት ፍተሻ የሚደረገው ናሙና ወደ ውጭ ተልኮ መሆኑን አስታውሰው አሁን ላይ ደግሞ ፍተሻው ሙሉ በሙሉ በሀገር ውስጥ ለማካሄድ አስፈላጊው ዝግጅት እየተጠናቀቀ መሆኑን አስታውቀዋል። ኢትዮጵያ የዓለም ድርጅት አባል ለመሆን እየሰራች መሆኑንም ጠቁመው ተወዳዳሪ ለመሆን መሰል የላብራቶሪ አቅም መገንባቱ ፋይዳው የጎላ ነው ብለዋል። የውጭን ምንዛሪን በማስቀረት ረገድም ፍተሻው በሀገር ውስጥ መካሄዱ ዘርፈ ብዙ ጠቀሜታ እንዳለው አስረድተዋል። በኢትዮጵያ የተስማሚነት ምዘና ድርጅት የምግብና መጠጥ ፍተሻ ላብራቶሪ ሲኒየር አናሊስት ኬሚስት ብሩክ ስለሺ እንደተናገሩት ከሆነ የአቅም ግንባታ ስልጠናው በሌሎች ምርቶች ላይም የጸረ ተባይ ቅሪትን ለመፈተሽ የሚያስችል አቅም ለመገንባት ያስችላል ብለዋል። በካሜሩን ሀገራዊ ምርጫ ውጤቱ በከፊል ወይም ሙሉ ለሙሉ እንዲሰረዝ የቀረበውን ጥሪ የሀገሪቱ ዳኞች ውድቅ አድርገዋል። በቅርቡ ሀገሪቱ በምርጫ ስልጣን ላይ ያሉትን የ92 ዓመቱ ፕሬዚዳንት ፖል ቢያ ለሰባተኛ ጊዜ በመምረጥ እንዲመሩ የሚያስችል ውጤት ተመዝግቧል ተብሎም እንደነበር የሚታወስ ነው። የምርጫውን ውጤት ተቃዋሚ የፖለቲካ ፓርቲዎች የተቃወሙት ሲሆን ውጤቱንም አንቀበልም ብለዋል። የሀገሪቱ ሕገ መንግሥታዊ ካውንስል ፍርድ ቤት እንዲሰረዝም የጠየቁ ሲሆን ዳኞች ግን ውጤቱ እንደሚጸና ነው ያስታወቁት። ይህን ተከትሎም በካሜሮን ዋና ዋና ከተሞች ቅሬታቸውን በአደባባይ ወጥተው የገለጹ ዜጎች መኖራቸውን ቢቢሲ ዘግቧል። ፕሬዚዳንት ፖል ቢያ ባለፉት 43 ዓመታት ካሜሩንን በመምራት በስልጣን ላይ ቆይተዋል። በአሁኑ የሀገራዊ ምርጫ የእሳቸው ተቀናቃኝ ሆነው የቀረቡት የ76 ዓመቱ ቲቺሮማ ባካሪ ምርጫውን ያሸነፍኩት እኔ ነኝ በማለት ቢያውጁም በፕሬዚዳንት ፖል ቢያ የተሾሙት ዳኞች ግን አላጸደቁላቸውም። የሩሲያው ፕሬዚዳንት ቮሎዲሚር ፑቲን በሳውዝ አፍሪካ በሚደረሰው የቡድን ሀያ ሀገሮች ጉባኤ ላይ እንደማይገኙ መንግስታቸው አስታውቋል። የፕሬዝዳንቱ የመገናኛ ብዙኃን ቃል አቀባይ ዲሚትሪ በሰጡት መረጃ ፑቲን በሳውዝ አፍሪካ ጉባኤ እንደማይገኙ ገልጸው ሩሲያ በመድረኩ ላይ በላቀ ሁኔታ ትመካከራለች ሲሉም ተደምጠዋል። ይህ የቡድን ሀያ ጉባኤ በመጪው ህዳር ወር በጆሀንስበርግ ከተማ የሚካሄድ ሲሆን በመድረኩም ላይ 19 ሀገሮች የአውሮፓ ማህበርና የአፍሪካ ህብረት ተሳታፊ ናቸው። በጉባኤው የሩሲያ ዩክሬን ጦርነትና የአለማችን የአየር ንብረት ለውጥ ጉዳዮች ላይ ውይይት ይደረጋል ተብሏል። የሩሲያው መሪ ቭላዲሚር ፑቲን በጉባኤው የማይገኙት ከሁለት ዓመት በፊት በአለም አቀፉ የጦር ወንጀለኞች ፍርድ ቤት የእስር ትዕዛዝ ስለወጣባቸው ይሆናል ቢባልም መንግስታቸው በጉዳዩ ላይ ዝርዝር ማብራሪያ አልሰጠም። በተመሳሳይ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በጉባኤው ላይ እንደማይገኙ አስቀድሞ ታውቋል። ፕሬዝዳንቱ በነጭ የሀገሪቱ ዜጎች ላይ ጭቆና ይፈጸማል በሚል ከሳውዝ አፍሪካ ጋር ቅሬታ ውስጥ መግባታቸው ምክንያት ተደርጓል። ዘገባውን ያቀረበው ቲአርቲ ወርልድ ነው። ይህን ሰዓት በአጋርነት አብረውን እየሰሩ የሚገኙ ድርጅቶች አሉ። ቀዳሚው ራይድ ትራንስፖርት ነው። ከራይድ አዲስ ነገር ደርሶናል። ራይድ የሚያጓጓ ሎተሪ ዕጣ ይዞላችሁ መጥቷል። ቅንጡ የኦቪድ አፓርትመንት በመሀል አራት ኪሎ፣ የኤሌክትሪክ መኪና፣ ዱባይ ደርሶ መልስ ትኬት ከነ ሙሉ ወጪ እንዲሁም ሌሎች አጓጊ ሽልማቶችን ያካተተ ምርጥ ሎተሪ ነው። ታዲያ ከእናንተ የሚጠበቀው የራይድ አፕሊኬሽንን በመጠቀም ወይም ወደ 8294 በመደወል በራይድ መጓዝ ብቻ ነው። በጉዞ መጨረሻ ላይ የዕጣ ቁጥር ይደርሶታል። በራይድ አፕሊኬሽን የሚጓዙ ደንበኞች የተሻለ እድል ይኖራቸዋል። በራይድ መሄድ ሎተሪ መቁረጥ ነው። ራይድ ጉዞ ብቻ አይደለም ስንል በብዙ ምክንያቶች ነው። የራይድ ጉዞ ሎተሪ፣ አሁኑን ይቀላቀሉ። የራይድ አፕን ያውርዱ፣ በራይድ ይጓዙ፣ ምቾቶን እያጣጣሙ በየወሩ መጨረሻ የዕጣ ሽልማቶች ይረከባሉ ማለት ነው። በራይድ መጓዝ ቤትና መኪና ያሸልማል። ዘመናዊ የመኖሪያ ቤት፣ አዲስ ብራንድ የኤሌክትሪክ መኪና፣ ዱባይ ደርሶ መልስ የጉዞ ትኬት እንዲሁም ሌሎችን የዳጎስ ያሉ ሽልማቶችን ይሸለማሉ። ሽልማቶቹ አጓጊ ብቻ አይደሉም፣ ለቤተሰብ ደስታ ለልጆቹ የነገ ቅርስ አድርገው በውርስ የሚያስተላልፏቸውም ጭምር እንጂ። በዚህ አጋጣሚ ተሳፋሪዎች በእያንዳንዱ የራይድ ጉዞ የሎተሪ ቁጥር ይደርሳቸዋል። በየወሩ የብዙ አጓጊ ሽልማቶች ባለ እድል ይሆናሉ። ከሶስት ወር በኋላ በሚደረገው የጣ ማውጣት ስነ ስርአት የቤት ባለቤት ይሆናሉ። ወይም አዲስ ብራንድ የኤሌክትሪክ መኪና ይረከባሉ። እንዲሁም ወደ ዱባይ አቅንተው የሚመልሱበትን ትኬት ያሸንፋሉ። እያንዳንዱ የራይድ ጉዞ ሎተሪ ነው። ስለዚህ ፈጥኖ የራይድ ቤተሰብ ይሁኑ። በራይድ ይጓዙ፣ ምቾቱን ያጣጥሙ። የራይድ ሎተሪን ዛሬውን ይቀላቀሉ። እያንዳንዱ የራይድ ጉዞ ወደ መልካም እድል ታመዝናለች። በራይድ አፕሊኬሽን በተጓዙ ቁጥር የሚያገኟቸው የጣ ቁጥሮች የማሸነፍ እድልዎን በእጥፍ ያሰፋሉ። መልካም እድል በራይድ ጉዞ። በቀጣይ ጉዞ እንገናኝ። ከራይድ ጋር ወደፊት። ራይድ ትራንስፖርት የሳት ሀገራችን ነው። ሌላኛው አጋራችን እናት ባንክ ነው። ሁሉንም አይነት የባንክ አገልግሎቶችን በመስጠት ላይ ይገኛል። ደንበኞቹንም በዘመናዊና በቴክኖሎጂ የታገዙ ቀልጣፋ አገልግሎቶችን እንዲያገኙ እያደረገ ይገኛል። አሁን ላይ ሁሉንም የ ትምህርት ቤቶች አገልግሎቶችን በአንድ ላይ የሚያገኙበትን እናት መላ ወይም ዩኒካሽ የተሰኘ የትምህርት ቤት ክፍያ ስርዓትን ይዞ መጥቷል። በዚህ የክፍያ ስርዓትን በርካታ ትምህርት ቤቶች ከእናት ባንክ ጋር አብረው እየሰሩ ነው። ስለዚህ እናንተም በዚህ አገልግሎት ተጠቀሙ ይላል። እናት መላ የክፍያ ስርዓትን ሲጠቀሙ የትምህርት ክፍያን በቀላሉ ለመፈጸም ያስችላል። ተማሪዎችን የምዝገባ ስርዓትን ለማካሄድ መረጃቸውንም ለማስተዳደር ከተማሪና ወላጆች ጋር ያለውን ግንኙነትም ቀልጣፋ ለማድረግ ወቅታዊ ለማድረግ የፋይናንስ ሪፖርትን ለማዘጋጀት እንደዚሁም የጉዞና የመጽሐፍ ግዢ ክፍያዎችን ለመፈጸም የሚያስችል ዘመናዊ አሰራር ነው። ይህንን የእናት መላይ ትምህርት ቤት ክፍያ ስርዓት ደንበኛ በመሆንም አብረው እንዲሰሩ እናት ባንክ ጥሪውን አስተላልፏል። አጋራችን ስለሆነ እናመሰግናለን። የገቢዎች ሚኒስቴር ባንኮች የግብር ክሊራንስ የምስክር ወረቀት ይዘው ለብድር የሚቀርቡ ደንበኞች የተለመደውን የብድር አገልግሎት እንዳይከለከሉ ማሳሰቢያ ሰጥቷል።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 በትናንትና ዕለት አካሂዷል። ካቢኔው በትናንት ውሎ በቀረቡ ሶስት ዋና ዋና አጀንዳዎች ላይ ውይይት በማድረግ ውሳኔውን አሳልፏል። በዚህም መሰረት የአዲስ አበባ ከተማ አስተዳደር የከተማ የክፍለ ከተማና ወረዳ ምክር ቤት አባላትን ቁጥር ለመወሰን የወጣ አዋጅ ላይ በመወያየት ለምክር ቤት እንዲቀርብ ውሳኔ ማሳለፉ ታውቋል። የተቋራጭ የግንባታ ግዢና የስራ ስምሪት የአሰራር ደንብ ቁጥር ላይ ተወያይቶም ውሳኔ አሳልፏል። ከዚህ በተጨማሪም ሀገራዊ ፋይዳ ያላቸው ፕሮጀክቶች የመሬት ጥያቄ ላይ ውይይት በማድረግም ውሳኔ ማሳለፉን ከከንቲባ ጽህፈት ቤት ያገኘነው መረጃ አመላክቷል። በካምፓላ በተከሰተው የመኪና አደጋ ጉዳት ለደረሰባቸው ወገኖች ፕሬዚዳንት ዩዌሪ ሙሶቬኒ የገንዘብ ድጋፍ አደረጉ። ከትላንት በስቲያ በዩጋንዳ ካምፓላ ጉሉ ሃይዌይ ላይ በደረሰው የመኪና አደጋ የ46 ሰዎች ሕይወት ያለፈ ሲሆን ብዙዎች ለቀላልና ከባድ የአካል ጉዳት መጋለጣቸውን ዛስታርስ ጋዜጣ ዘግቦታል። የዩጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ በአደጋው የተሰማቸውን ሐዘን ባወጡት መግለጫ ላይ ጠቅሰው ለአደጋው ተጎጂዎችም አምስት ሚሊየን የዩጋንዳ ሽልንግ ህይወታቸውን ላጡ ቤተሰቦች ለእያንዳንዳቸው እንዲሰጥ ትዕዛዝ አስተላልፈዋል። የአካል ጉዳት ለደረሰባቸው ደግሞ ለእያንዳንዳቸው አንድ ሚሊየን የዩጋንዳ ሽልንግ እንዲሰጥ አድርገዋል። አሽከርካሪዎች ራሳቸውንና ሌሎችን ከአደጋ መጠበቅ እንዳለባቸውም ሙሴቬኒ አሳስበዋል። በመጨረሻ ከፑቲን ጋር የሚደረግ ውይይት የትም አይደርስም ሲሉ ፕሬዚዳንት ዶናልድ ትራምፕ ተናገሩ። ፕሬዚዳንቱ በቅርቡ በሰጡት መግለጫ የሩሲያ ዩክሬን ጦርነት መቋጫ እንዲያገኝ በሀንጋሪ ቡዳፔስት ከተማ የውይይት መድረክ ለማዘጋጀት ማቀዳቸውን አስታውሰው ነበር። ይህ እንዳቀዱት የተሳካላቸው አይመስልም። ዶናልድ ትራምፕ የቡዳፔስት ተስፋ የሚጣልበት እንዳልሆነም ፍንጮቹ ጠቅሰዋል። የቡዳፔስቱ ውይይት ላይ ተስፋ የቆረጡ የሚመስሉት ፕሬዚዳንት ፑቲን ፕሬዚዳንት ዶናልድ ትራምፕ ቭላዲሚር ፑቲንን ወቅሰዋል። ቭላዲሚር ፑቲን ባናገርኩት ጊዜ ሁሉ ጥሩ ውይይት እናደርጋለን፣ ነገር ግን የምናነሳቸው ውይይቶች የትም አይደርሱም ሲሉ ተደምጠዋል። በቀጣይም በሩሲያ ላይ ስለሚደረግ ማዕቀብ የተናገሩ ሲሆን በዋናነትም በሩሲያ ሁለት ግዙፍ የነዳጅ ኩባንያዎች ላይ ማዕቀብ ለመጣል መታሰቡን ነው የተናገሩት። ይህ ማዕቀብ መጣል ያስፈለገውም የሩሲያው መሪ ፑቲን በቀጣይ የሰላም ውይይቶች ላይ ለመነጋገር እነዚህን ወደ ፍሬ ለመቀየርም ፍጹም ፈቃደኛ ባለመሆናቸው ነው ብለዋል።